እናቴ አንድ ቀን አገኘኋት ከውጭ ስገባ ምስር እየለቀመች፣ አልቅሽ ልፈነዳ የአንቺን ነው ትማን ካልቀየርኩት ብዬ ምስር እየለቀመች ወንድሞችን እህቶችን ሳይ አዘን መስቶት ሳይ ቦሌ እንዴት ላለቅስ ይችላሉ ብዬ አለቅሳለሁ። እናቴ ትሙት፣ እንዴት ላ ለክስ ትችላለሁ ብዬ እምቢ እንዳይደብር እኮ ነው። ፎቶ ምናን ካለ መልክ እንደበለሽ በሚል ስለማመድሉ አልኩልም። የማይቀረ መጣ። ኤምባሲ እኔ ማስበው ምንድን ነው፣ አሜሪካ ኤምባሲ ገባው። ስም ማን ነው? ዮናታን ደረሰ ኮንግራ። ምክንያቱም ዩኒቨርሲቲ እንደዚህ እግዚአብሔር ይስጥ አሰልጥኖኛል፣ ሸምድዶኛል። ሸምድጄ አለሁ፣ ሚዞን ይዣለሁ። እንዲህ ልጠይቅ ይችላለ፣ ሁሉም ይታወቃል። ዩኒቨርሲቲ ልትገባ ስትል ብዙ መካሪያ አለ፣ ትመከራለ። ከዛ ሸምድጄ ገብቻለሁ ምናምን ነገር ስገባ ተለከፍኩኝ። ገና እንደገባው ትልልቅ በር እንደዚህ ነው የማውቀው ነው የሚከፈት፣ ልክ እንደዛ የሚከፈተው

አሜሪካ ኤምባሲ የገባ ያውቀዋል። ሱፍ ለብሰን የወንድሜን ሱፍ ሳይሆን ሹራብና ሹራብ ፎርማል ተብዬ ከዛ እንደዚህ ብቻ ከዛ ኮተም አድርጊያለው። በቃ ያትሆኝ በቃ የሆነ ልጅ ነኝ ልጅ ምናምን። ከዛ ሲሄድ ሰውሉ ተቀምጧል ምናምን ነገር አሜሪካ ኤምባሲ መስቶት እዚህ ኤምባሲ ቪዛው ጋር አልፈ ኤምባሲ ውስጥ ነው ኤምባሲ ድረስ እንደዚህ። እኔ የማወራው ነገር ቪዛ ሲሰጥ የሆኑ ሰዎች አሉ፣ ቪዛ ኦፊሰሮች የሚባሉት። ከኋላ መስቶት ደግሞ አለ፣ ልክ እንደ ባንክ ቤት መስቶት አለ። ቀጥሎ ነው አንተ ክላይንታቸው ሲመጣ የሚያወራ እንደዚህ። እነሱ ካልፈቀዱልህ አታወራም፣ አይሰሙህም። መስቶት ወፍራም ነው ነው የሚሰማው ብቻያልክ ነው አንተ ራስን ኢንትሮዲውስ እያደረግን ኦን ካደረገች ብቻ ነው አንተ ድምጽ የምሰማለሁ። ከዛ ብቻ እንደዛ ተሰብስበዋል። ኔክስት ኔክስት እየተባለ የምትሄደው ደረሰ። እኔ ጋር ኔክስት አለች ደረስኩ ቆምኩ። ስቆም እሳት ሆነ ቦታ እሳት ሆነብኝ። የማውቀው እንግሊዝኞች ጠፉ እነ ቨርብቱ

እንደዚህ በሙሉ አንተ ፈገግታ ተብለህ፣ አዎ እኔ ገና ሴድ ጉድ ሞርኒንግ ናም ብዬ በቃ እንዳይለኛ። ከዛ ላ ጀመረች እንግሊዝኛ ማውራት ጀመረች። እኔ መሸመደድኳት ማቃትን ጣልጣል እያልኩ ጀመርኩኝ። እኔ ተማሪ ነኝ ተማሪ፣ ዛ ሴድ አማርኛ ላወራ አልችልም፣ በእንግሊዘኛ ነው። በእንግሊዝኛ ዜጋ መግባባት ካልቻልክ እዛ ሀገር ምንም አትሰራም ብለው ነው የሚያስቡት። ስለዚህ እንግሊዝኛ ጥሩ መሆን አለበት ነው ግን እኔ ሸመደድኩት እንግዲ ውጤቱም፣ እዛ ጋር የእንግሊዝኛው ደግሞ ጎበዝ ነው፣ የገቦት ነገር እኮ እና እያልኮላት እኮ ነርቨስ ስትሆን ይጠፋል በቃ። እዚህ ውስጥ አላበኝ፣ ላብ ደግሞ ታውቃለህ እንዳላበ የጠስ መስው ብቻ ላብ ይሰማኛል፣ ሽ ነገር ይሰማኛል። ከዛላ አሁንም ምንድን ነው ብትሉኝ፣ የማላቁ እንግሊዘኛ አወራች፣ እሷ አወራች፣ የማላቁ እንግሊዘኛ አክሰንቷ ከባድ ምናምን ነገር። ከዛ በኋላ ጎበዝ እንግሊዝኛ እንድትለኝ ሶሪ ልላት አልኩና፣ አይ ሶሪ የፋራ ነው አልኩኝ። ይቀር ድገ ሚዲና ማለት እኮ ነው የፋራ ነው አልኩኝ። ከማጌን ከማጌንም አረራ አይባልም ፓርዶን አልኳት። የፈጠነ ገብቼ ፓርዶን ደገመችው። እኔ ወንድም ፓርዶን ደገመችው። እግዚአብሔርን አምስት ጊዜ ፓርዶን ፓርዶን ሴኩሪቲ ብብት ና ብብት ተይዞ በማይክ የዛሬ ቃለ መጠየቃችን አልተሳካም። የተዋልኩት ብሩ ለምን አልቻልኩም? በአማርኛ በእንግሊዝኛ ድሮ ቢኖር አሪፍ ዘፈን ይወጣል ወ እግዚአብሔር እውነት አልመሰለኝም። ያ ሁሉ ደብዳቤ ለእኔ ተሰቶኝ አንዲት ሴት መታ ኖ ስትለኝ ፓስፖርቴን ስትመልስልኝ፣ ስብራቱ ስብራት መሰለ፣ ስብራቱ ስብራት መሰለ። እንዲ ፋይሌን ሰብስብ ወጣው፣ በቃ እንደዚ የከሰረ ነጋዴ ሆኜ በቃ ከአሜሪካ ኤምባሲ ጅል ወጣው፣ ጅል ጅሎኝ ወጣ። ከዛ ላይ ወንድሞ ወንድሞች እዛ የሰበሰቡት ነው። ምን አርጓሉ መሰለሽ? እነሱ መድኃኒዓለም ነው የሚሉ አልችሎ ምን ኬስ ኮይዛ ምን ነው። አዎ እዛ ሄደው እየጸለዩልኝ ነው፣ እኔ እንዳልፍ። የኔ እንግሊዝኛ በጸሎት የሚሆን አይደለም፣ አይደለም። የታገኙኝ መሰለ እግዚአብሔር ነው ከአሜሪካ ኤምባሲ ስትወጣ አስፋልት አንድ አስፋልት አለች። መኪና እንደዚህም እንደዚህ ይሄዳል። ከሱ ፊት ለፊት ኮፒ የሚያደረጉ ልጆች ምን አሉ እንደዚህ እኔ ወንድም ከአሜሪካ ኤምባሲ እዛ ድረስ እንዲህ ያለፍኩት ገደሉኛልምን ቀረኝ፣ ዛሬ አልሞትኩኝ። ምክንያቱም እኔ አላማ አልነበረኝ ኢትዮጵያ ውስጥ በፍጹም። በተለይ ተመልሼ የአዲስ ዩኒቨርሲቲ መግባት እቅድ እንዳልኩ ነው ሳምን አመንኩ ነው

በአንዴ ከዛ ወንድም ወይም አልጠየቁኝም። ምን እንደተፈጠረ አስታውቃል። ፊት ይናገራል። ከዛ ላ ዳጊ በጆሮዬ እንደዚህ መጥቶ ስላልሆነ ነገር እግዚአብሔር እናመስገን ስንት ያመሰግናል። እንደምድ ያደርግ ከሚያስጠቁረኝ ብዬ ስንሄድ እዛ ስድስት ኪሎ እንጦጦ ኪዳነ ምሕረት እዛ ገባን። የሰው ልጅ ሳለማላ ሰውየቱ ይጸልያል፣ እኔ የእመቤቴ ምስል ላይ ሆኜ ሕይወቴን እያወቅሱ ኑሮዬን እያወቅሱ ምን አስበሽ ነው፣ ያዙ ይልቀቁኝ፣ ያዙ ይልቀቁኝ ነው እመቤቴ። እኔ እንዲስ አውራ ስለማታውቁኝ እኮ ነው